አዶናይ አዶናይ ራሱ ለራሱ ድምፅ ያለው ነው እና ገባኝ። ድምፅ ሆኑልኝ አላለም። እና ሎዛ በማያገባሽ ገብተሽ አዶናይ እንዳይወስደው ነው አዶናይ። እንደዚህ አያገባሽም። አርፈሽ ቁጭ እዛ፣ አስታውስኝ። አትለይ አንቺ በሕዝብ ጥላቻ ድፍን ጥላቻ የሕዝብ መርዛም ዘረኛ ስለሆንሽ እዛ አንፈልግሽም። እኛ ዘረኛ መርዛም ዘረኛ አንፈልግም ሎዛ በቃ ህይወቴ ላይ ማረሳው ነገር ቢኖረች እች ሴት ይሆነች። በቃ አረሳት ማድረግ ምን በቃ የሆነ ነገር ብትል ባትል በቃ ምን ማር ማረሳት ሴት ይሆነ እና አሁን የአዶናይ ተቆርቋሪ ሆና መጣች። ግርምን የሚማረ በቃ የአዶናይ ተቆርቋሪ ሆና መጣች። ትግርኛ ትግርኛ አንድ ነው። በትግርኛ በመንነቱ ሊነጠል ስናየው እንደዚህ ይሆነ እንደዚህ ይሆነ ጀዝባ ትናንትና እኮ የሱ ቤተሰቦች ትግራይ ውስጥ ነበር እኮ ሲገደሉ፣ ሲጨፈጨፉ ምን ማለት ሆድ ላይ ያለውን ሳይቀር አውጣታቸው እረዱት። ማርያምን ቪዲዮ ከኔ ጋር አለ። ከፈለጋችሁ ላይ ስቶሪ ላይ አስገባዋለሁ። አዶናይ ልዩ ነው። ስለ አዶናይ አሁን እያወራ አይደለም። እኔ ድምጹ በቃ አይደለም ሞኒካ ማን ይችላል እንዴ ሞኒካ ደግሞ አይደለም ስሟ መርሃዊት ነው ነው ሞኒካ ያ ለማንኖ ድምፅ ነው ነው

ራሱ በራሱ ድምፅ ይሆን መጀመሪያ። እሱ እኔ እኮ የሆነ ነገር ሲኖር እኔ ጌም ሲኖርኝ ለማንም እንዲያስተዋውቅልኝ ወይ ለማንም እንት እንዲልልኝ አልጠብቅም። ራሴ ነው የማስተዋውቀው። የሆነ ነገር ቢኖረኝም ራሴ ነው አንደኛ። ራሴ ቀጥ ብዬ ካልያዝኩት ሌላው ምን አገባው? ከምሬ ነው። እሱ ለራሱ ትኩረት ያልሰጠበት እናንተ ምን ምን ቤት ነው መሐሰር ይባል እዚህ ለቤተ ክርስቲያን ለቤተ ክርስቲያን

እዚህማ እንዳትቀንስ፣ አረ ቀንሳሉ ማርያም። አገሩ ቀዝቃዛ ነው፣ እንዲህ አለባበስ

እኔ ማርያም ትንሽ ነገር ማውራት እፈልግ ነበር። አንደኛ ነገር አጀንዳ ሲጠፋ እኔ ትዝ ምላችሁ ለምንድን ነው? አንደኛን ጥያቄ ሁለተኛ ደግሞ በዚህ ልጅ በአምጦልኛ አዶናይ ልጅ ደግሞ የተነሳ ኦ ትግርኛ ትግርኛ ነው፣ አቡነ ትግርኛ ክንከውን አለና። ትላንትና ትላንትና ስንጨፈጨፍ ማህፀን ላይ ያሉት ይቀሩትን ሳይቀር ላይክ ይታረዱ እያለች የነበረችው ሙኒካ ምትባለው አሁን ትግርኛ ትግርኛ ነው፣ ወንድሞቻችን ወንድሞቻችን ናቸው። ምን ማለት ነው? እኔ አልገባኝም። ማርያም ትላንትና ስንጨፍጨፍ ትጋራው አልነበርንም እንዴ? አሽቃባጭ ሁላ በቃ አሽቃባጭ አሽቃ፣ እንደዚህ አበሻ ህዝብ አሽቃባጭ ነው። በየቦታ ይቻላል፣ አሽቃባጭ ማርያምን ትላንትና ትላንትና ትግራዋ እየተባለ እየተጨፈጨፈ ሲገደል፣ አንደኛው ወጥታ ትግራይ ትግራዋይ የሚባል ማህጸን ውስጥ እናቱ እና ማህጸን ውስጥ ያለው ለራሱ ሆዱን ቀዳችሁ ግደሉት፣ ትግራዋ የሚባል ካሁን በኋላ ዜጋ አንድ እንዲፈጠር የለም እያለች የነበረችው ሴትዮ ዛሬ ካዶናይ ጎን ነን ትግርኛ ትግርኛ ነው እያለች ነበር። ጁንታዊ ጁንታዊ ብሩደር ተዋቸው፣ አስመሳይ ናቸው። አራ ይገር ማለት የምጠላው ነገር እኔ መለጠፍ፣ ማሽቃበጥ በቃ ሰው መሆን አሁን ሰው እንደማን መሆን እፈልግ ነበር መሰላቸው እንደ ይሄ ዘፋኝ በቃ በሕይወቴ ይሄንን እንደዚህ ዓይነት በቃ እሱን ለመምሰል የማላደርገው አልነበረ ማርያምን የጆሮ ጌጥ አልነበረውም በሱ ምክንያት የተበሳሁት ማርያምን የጆሮ ጌጥ አንድ ነበር የተበሳሁት በሱ ምክንያት ነበር የተበሳሁት አንቶኒስም ዘፋኝ ነው ከዛ በኋላ በቃ ጸጉሩን ቀለም ከተቀባ ቀለም ይቀባል ጆሮ ጌጥ ካላረገ ጆሮ ጌጥ ጋር አደርጋለሁ። ቀይ የላይ ግስቶ ካየሁት ቀይ የላይ ገዛን። ማርያም እሱ ልጅነት። አሁን ግን እራስህን ትሆናለህ። ክሪስ ብራውን አይደለም። ጃኪን አረ፣ ሀበሻ ዘፋኝ ነው። ጉራገኛ አይደለም፣ አይደለም። የሆነ ዘፋኝ አለ አሁን እንዲያውም ጠፍቷል መሰለኝ ብዙ ብዙ እያየሁት አይደለም ሰንፎድ ጆሲ አይደለም ልጅ ማይ አይደለም አልወደውም ልጅ ማይ ማለት መርከብ አይደለም አማኔል ላይ አይደለም መርከብ አይደለም ቴዲ አይደለም ጃኪ አይደለም ቴዲ አይደለም አይደለም አጭ ይሁን ቀይ ነው እንትን ነው ይሄ ሰውነቱ ጉልብስ ያለ ጂምና የሚሰራ ማቲማን አይደለም። ዲጂ ማይክ አይደለም። ያሬድ አይደለም። ማርያምም እስካሁን አንድ ሰው አልጻፈ ነው። አንድ አንድ ጻፈ። ማርያምም ወንዲ ማክ ጀግና ነው ማራ

አዶናይ ከአስር ዓመት አዶናይ ነበር እንደዚህ። እዚህ ማናዶ ማርያም ጠፍቷል፣ ምን እንደሆነ አላቅም። ለምን እንደሆነ ጠፍቷል አላቅም ግን